የምራባዩ ሴራ ያለንገዳገደው ትራውሪና አስደንጋጩ የግድያ ሙከራ! ኪናፋሶን ታምሳለች። የምዕራባውያን ሴራ አሁንም ከጋዳፊ በኋላ በኢብራሂም ትራውሬ ላይ በይፋ ተቀጣጥሎ ታይቷል። ገና የ36 ዓመት ወጣት ነው። ፈርጣማ ሰውነትና እጅግ አርቆ አሳቢነት የታደለ የመሪነት ጥበብ እንካ ተብሎ የተሰጠው ጀግና ነው ሲሉ ብዙዎች ያሞካሹታል። ይህ የቡርኪና ፋሶና የመላው የአፍሪካ የብርሃን ተስፋ ነው የተባለለት ፕሬዝዳንት ኢብራሂም ትራውሬ ማንም ያልጠበቀው አስደንጋጭ ክስተት አጋጥሞታል። ቡርኪና ፋሶ ታምሳለች። ወታደሮች እየተራወጡ ነው። ፈረንሳይና አጋሮቻ ኩምሸሽ ብለው ቀርተዋል። በትንታኔ እንመለከተዋለን። አብራችሁን ቆዩ። በምዕራባውያን ዘንድ አንድ ያልተጻፈ ህግ አለ። እሱም አፍሪካ ለምዕራቡ የጥሬቅ አቅራቢ እንጂ መልማት የሌለባት የድኩማን ሀገር መሆን አለባት የሚል ነው። ለዚህም ትላንት በእነቶ ማሳንካራና በእነ ታላቁ መአምር ገዳፊና በሌሎች ዛሬ ላይ ደግሞ በምዕራብ አፍሪካዋ ቡርኪና ፋሶና በመሪዋ ላይ መርዛም ማጦራቸውን አሹለው ተነስተዋል። በተለይ የሩሲያ በምራብ አፍሪካ ያላት ተቀባይነት መጨመርና ፈረንሳይ ጥቅማን በማጣቷ ምዕራቡ ውጥንቅጡ ወጥቷል። በቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ ያነጣጠረ የመፈንቅለመንግስት መንግስት ሙከራ ከሸፈ። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበረ የሀገሪቱ የደህንነት ሚኒስቴር ማህሙድ ሳና አስተዋውቋል። የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪናቢ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስትሩ ጨምረው ገልጸዋል። በቡርኪናፋሶ ፕሬዚዳንት ላይ የተሰራው መፈንቅለ መንግስት በመጀመሪያ ሚያዝያ ስምንት ቀን ለማካሄድ ታቅዶ እንደነበረ ሚኒስትሩ ተናግሯል። ከዚህ ጋር በተያያዘ የውጭ ዜጎች ጨምሮ ዘጠኝ ሰዎች በቁጥጥር ስር ውለዋል። የሚያስገርመው ነገር ደግሞ ከዚህ ጀርባ የፈረንሳይ እጅ እንዳለበት ተዘግቧል። ከዚህ የግድያ ሙከራ በፊት በፕሬዚዳንቱ ላይ የተለያዩ ዘመቻዎች ሲደረጉም ነበር። ለአብነትም በፈረንሳይ የሚገኙ የቡርኪናፋሶ ነዋሪዎች በኢብራሂም ትራውሬ ላይ የተቃውሞ ሰልፍ እያካሄዱ ነበር። ይህ ደግሞ በራሷ በፈረንሳይ ሴራ የተቀነባበረና ትራውሬ አምባገነን መሪ እንደሆነ ለማሳየት የተደረገ ጥረት እንደሆነ ግልጽ ነው። ምዕራባውያኑ ፈጽሞ የትራውሬ አካሄድ አልጣማቸውም። ለዚያም በመላው ሚዲያቸው ስለሱ አምባገነናዊ አገዛዝ ስርዓት ከማስወራት አንስቶ በየሀገራቸው ተከፋይ የቡርኪና ፋሶ ዜጎችን በማሰማራት ተቃውሞ እንዲነሳበት እስከ ማድረግ ደርሰዋል። ቀደም ሲል እንደጠቀስ ነው ትራውሬን ለመጣል ሰልፍን በማዘጋጀት የፈረንሳይ መንግስት እጁ እንዳለበት እየተነገረ ነው። በሰልፉ ላይ ትራውሬ አምባገነናው ከስልጣን መውረድ አለበት የሚሉ መፈክሮች ታይተዋል። በተያያዘ ዜና በቡርኪና ፋሶን የሚገኘው የአሜሪካ ኤምባሲ በቡርኪና ፋሶ እገታ ግድያና ስርዓት አልበኝነት ስጋት ስላለ የአሜሪካ ዜጎች ወደ ቡርኪና ፋሶ ጉዞ እንዲያደርጉ መክሯል። ትራውሬ ከቀናት በፊት ከእንግዲህ ጥሬ ወርቃችንን ወደ ውጭ አንልክም፣ ህዝባችን መጀመሪያ ተጠቃሚ መሆን አለበት ያሉ ሲሆን፣ ከዚህ በኋላ በሀገሪቱ ግብረ ሰዶም የሚያራምዱ ሰዎች አይኖሩም፣ ከተገኙም ከባድ ቅጣት ይጠብቃቸዋል ብሏል። የምዕራብ ዓለም ሴራ በዚህ ብቻ በቃም። መቼም አፍሪካ ጥሩ መሪ አይውጣለች ተብላ የተረገመች ትመስላለች። መልካም ስብና ያለው ከራሱ ድሎትና ምቾት ከሚያደርጉት ይልቅ የሀገሩን ክብርና እድገት የሚያስቀድም ከምዕራባውያን ባርነት ራሱንና ሀገሩን ነጻ የሚያወጣ መሪ ሲመጣ ደግሞ ማማ አፍሪካ ልብላ ተቀብላ ልጇን ከእነዚህ የክፋትና የተንኮል ቀማሚ ከሆኑ ምዕራባውያን ጥላ ሆና ከመጋረድ ይልቅ በእነሱ የሴራ ትብታብ ተለብልቦ እንዲበላ ማድረግ እንመርጣለች። እነዚህ የቡርኪና ፋሶ የብርሃን መንገድ፣ የስልጣኔና የእድገት ጉዞን ያስጀመረው ቶማስ ሳንካራን ቀርጥፈው የበሉት ሴረኞች ዳግማዊ ቶማስ ሳንካራ ሲሉ ብዙዎች ያሞካሹትን የዘመናችን ታላቁ ና በእድሜ ትንሹ መሪ የሆነውን ትራውሬን ሊያስገድሉት ያልፈነቀሉ ድንጋይ አልነበረም። በቅርቡ የቡርኪና ፋሶ የሽግግር ፕሬዚዳንት ኢብራሂም ትራውሬ ለማስገደል ለትራውሬ ጠባቂዎችና ጋርዶች አምስት ሚሊዮን ዶላር ጉርሻ እንዲሰጣቸው ቃል ተገብቶላቸው እንደነበረና ውድቅ እንዳደረጉት ከሀገሪቱ የሚወጡ መረጃዎች ይጠቁማሉ። ትራውሬ ከተሾሙ ጀምሮ ባለፈው ሳምንት ለ ለሀያኛ ጊዜ ከተቀነባበረ የግድያ ሙከራ ማምለጡ ይታወሳል። በአፍሪካ ጀግና ቢፈጠርም መስዋዕት ሆኖ ለማለፍ እንጂ ለመስራት አይታደልም ትራውሬ ስልጣን በያዘ ሁለት ዓመት ጊዜ እንኳን ከ20 በላይ የግድያ ሙከራ ተደርጎበታል። በባለፈው ሐሙስ ማታ ብቻ ትራውሬ ላይ ግድያ ለመፈጸም ሲዘጋጁ የተገኙ ከ113 በላይ ዜጎች በቁጥጥር ስር ውለዋል። ከኋላ ሴራውን ሸራቢዎች ምዕራባውያን ቢሆኑም ድርጊቱን ፈጻሚዎቹ የገዛ ዜጎቹ ናቸው። ፈረንሳይ የመሆን እድሉም ከፍ ያለ ነው። በአንድ ወቅት ትራውሬ ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጋር ያደረገው ንግግር ሀያላኑን ያስደነገጠ ነበር። ነገሩ እንዲህ ነው። ኢማኑዌል ፕሬዚዳንት ትራውሬ የሁለቱን ሀገራት ወዳጅነት ለማጠንከር በሀገር ወታደር የማሰፍርበት ቦታ ስጠኝ፣ በማለት ይጠይቀዋል። የትራውሬ ምላሽ አሜሪካ፣ ብሪታንያ፣ ብራዚል ወዳጆች ናቸው፣ ታዲያ ለምን ወዳጅነትን ለማጠንከር በእነዚህ ሀገሮች ላይ የጦር ሰፈር አልኖረህም የሚል ነበር። ትራውሬ ከራሱ ሀገርም አልፎ አፍሪካን ሊመራና አንድ ሊያደርግ የተነሳ ከላይ የተሰጠ ድንቅ መሪ ነው። ለእያንዳንዱ ዜጋ ቤት ሰራለሁ፣ የሀገሬ ልጆች በምግብ ዋስትና ራሳቸውን እንዲችሉ አደርጋለሁ፣ ከውጭ መኪና ማስመጣት አቁሜ በራሳችን ሀገር በፀሐይ የሚሰራ መኪና አመርታለሁ፣ ቡርኪና ፋሶን ወደ ልዕለ ሀያል ሀገርነት አደርሳለሁ ብሎ ተነስቶ ያሰበውን ሁሉ ፈጽሟል። በዚህም ከ18 ጊዜ በላይ የግድያ ሙከራ ተደርጎበታል። እሱ ግን ስራውን ቀጥሏል። መሪ ከላይ ሲሰጥ ቤት ይሰራል እንጂ አያፈናቅልህም። የሚመግባችሁ ይቆጣጠራችኋል፣ በተዘዋዋሪ ቀኝ ገዛችኋል በሚል ንግግሩ የሚታወቀው የመላው አፍሪካ ተስፋ የሆነው ወጣቱ የቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ የተሞከሩ የግድያና የመፈንቅለ መንግስት ሙከራዎች ከ20 በልጠዋል። ትናንት በቀኝ ግዛት ያደህዩንም ዛሬ በብድር የሚያስሩንም የትናንት ቀኝ ገዢዎቻችን ናቸው ያለውን ሳንካራን የበላው የምዕራባውያን ሴራ ዛሬም በወጣቱ ላይ ተነስቷል። በትራውሬ ሙከራዎች ውስጥ በአብዛኞቹ ላይ በቀጥታ ከምዕራባውያን ጋር በመመሳጠር የተሳተፉ 113 የቡርኪና ፋሶ ዜጎች ታድነው በቁጥጥር ስር ውለዋል። በሴራው ውስጥ ከሀገር ውጭ ውጭ ያሉት የሀገሪቱ የቀድሞ መሪን ጨምሮ የጦር መኮንኖች፣ ጋዜጠኞች፣ ሀገር በቀል ድርጅቶች፣ ሲቪሎች ጭምር እንዳሉበት ይፋም ሆኗል። ይህ ሰው በ36 ዓመት የሀገር መሪ የሆነ በምድራችን በእድሜ ትንሹ የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሪ ነው። ወደ ስልጣን ከመጣበት ከባለፉት ሁለት ዓመታት ጀምሮ ሀገሪቱ ወደ ተሻለ ደረጃ ለመለወጥ እየጣር የሚገኝ እንደ ፈረንሳይ ባሉ የአፍሪካን ጥሪት ከሚበዘብዙ ምዕራባውያን ውጭ በሀገሩ ሕዝብና በአካባቢው ሀገራት ተደማጭና ተወዳጅ እየሆነ የመጣ ባለራይ ወጣት መሪ ነው። ካፒቴን ኢብራሂም ትራውሬ ወደ ስልጣን ከመጣ በኋላ የሀገሩን ህዝብ ህይወት ሊያሻሽል የሚችሉ የተለያዩ እርምጃዎችን እየወሰደ ይገኛል። ውሾች ይጮኋሉ፣ ግመሉ ግን ጉዞውን ቀጥሏል ብለው አረቦች እንደሚተርቱት እነ ፈረንሳይ ነጋ ጠባ የግድያ ሙከራዎችን ቢፈጽሙበትም ቆራጡ ትራውሬ ግን ጉዞውን ቀጥሏል። ትራውሬ ፈረንሳይን የረታት የግድያ ሙከራዎችን በማክሸፍ ብቻ ሳይሆን ጋዜጠኞቿን ቁጭ አድርጎ በማስተማር ነው። ትራውሬ ላይ ሲሳለቅ የሞከረውና ትራውሬ በትህትና ምላሽ ሰጥቶ ያሳመነው ዝነኛው ፈረንሳዊ ጋዜጠኛ ጆን ማርክ ደባህ በቅርቡ ከትራውሬ ተማርኩት የሚል ርዕስ የሰጣቸውን ጽሁፎች ለንባብ አብቅቷል። ጽሁፎቹም በመላው አውሮፓ በከፍተኛ መጠን ተነባቢ ሆነዋል። የምዕራባውያኑ ግፊት ያላንገዳገደው፣ ከአቋሙ ፈቀቅ ያላለውና ቃሉን እንደ ጋሻ ያጸናው ትራውሬ የልማት ስራዎችን ተግቶ ማከናወኑን ቀጥሏል። ኤለን መስክ በርካታ ጥረቶችን ካደረገ በኋላ ከትራውሬ ይሁኝታን አግኝቶ ቡርኪናን በቴክኖሎጂ ለማጥለቅለቅ ዋጋዱን ገብቷል። በቡርኪና ባየው ነገር መደነቁንም ኤለን መስክ ተናግሯል። ትራውሬ ከቀናት በፊት ደግሞ ሀገሬ ቆሻሻ ገንዳ አይደለችም ሲል የትኛውም አይነት ሰልቫጅ ልብስና ጫማ ወደ ቡርኪና ፋሶን እንዳይገባግዷል ይህ የቡርኪና ፋሶ ታላቅ መሪ ለሀገሩ በርካታ ስራዎችን ሰርቷል። ቡርኪና ፋሶ ከአሜሪካ ታስገባ የነበረው ልብ አስጨር ከዚህ ወዲያ እንዳይቀጥል በይፋ ገደች። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬ በጉዳዩ ላይ አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለችም ብሏል። የትራውሬ የአመራር ዘይቤ ከቡርኪና ፋሶ ባሻገር በተለይ ከወጣት አፍሪካውያን ታዳሚዎች አርያነት የሚነሳ ሲሆን የፕሬዚዳንት የኢብራሂም ትራውሬ ሁለት ዓመታት የፈጸማቸው ተግባራት ወጣቶች እድሉን ማጣታቸው እንጂ የመሪነት አቅም እንዳላቸው ማረጋገጫ ተደርጎ ተወስዷል። ለአብነትም የቡርኪና ፋሶ አጠቃላይ ምርት ከ18.8 ቢሊዮን ዶላር ወደ 22.1 ቢሊዮን ዶላር ገደማ አድጓል። ከዓለም አቀፍ የገንዘብ ድርጅት አይኤምኤፍና ከዓለም ባንክ የተበደሩት ብድር ውድቅ አድርጓል። አፍሪካ የዓለም ባንክ አይኤምኤፍና አውሮፓ ወይም አሜሪካን አትፈልግም ብሏል። የሚኒስትሮችንና የፓርላማ አባላትን ደሞዝ በ30 ፐርሰንት ቀንሶ ሰራተኞችን ደሞዝ በ50 ፐርሰንት ጨምሯል። የቡርኪና ፋሶን የአካባቢ እዳ ከፍሏል። በቡርኪና ፋሶ ውስጥ ለመጀመሪያ ጊዜ የቲማቲም ማቀነባበሪያ ሁለት ፋብሪካዎችን አቋቁሟል። እንደ ኤሮፓውያን አቆጣጠር በ2023 የሀገር ውስጥ የማቀነባበር አቅምን ለማሳደግ ዘመናዊ የወርቅ ማዕድን ተከፈተ። ያልተጣራ የቡርኪና ፋሶን ወርቅ ወደ አውሮፓ መላቅ ቆመ። የቡርኪና ፋሶን ሁለተኛ የጥጥ ማቀነባበሪያ ፋብሪካ ተገነባ። ቀደም ሲል በሀገሪቱ አንድ ብቻ የነበረው በሀገር ውስጥ የጥጥ አርሶ አደሮችን ለመርዳት በታሪክ ለ በመጀመሪያ ጊዜ የተቋቋመውን ብሔራዊ የድጋፍ ማዕከል ለአርቲዝናል ጥጥ ማቀነባበሪያ ተከፈተ። በአካባቢው ፍርድ ቤቶች የብሪታንያ ሕጋዊ ዊግና ጋውን መልበስ ከልክሏል እና የቡርኪናቤ ባህላዊ አለባበስን አስተዋውቋል። ምርትን ለማሳደግ የገጠር ባለድርሻ አካላትን ለመደገፍ ከ40 በላይ ትራክተሮችን፣ 239 ቲለር፣ 710 ሞተር ፓምፖችን እና 714 ሞተር ብስክሌቶችን በማሰራጨት ለግብርና ቅድሚያ መስጠት የግብርና ምርትን ከፍ ለማድረግ እየተሻሻሉ ዘርና ሌሎች የእርሻ ግባቶችን ማቅረብ በቡርኪና ፋሶ የቲማቲ ምርት በ2022 ከነበረበት 315 ሜትሪክ ቶን በ2024 ወደ 360 ሜትሪክ ማሳደግ፣ የማሽላ ምርት በ2022 ከነበረበት 97 ሜትሪክ ቶን በ2024 ወደ 11 ሚሊዮን ሜትሪክ ከፍ ከፈ ማለቱ፣ የሩዝ ምርት በ2022 ከነበረበት 280 ሜትሪክ በ2024 ወደ 326 ሜትሪክ ማደጉ፣ የፈረንሳይ ወታደራዊ እንቅስቃሴን የፈረንሳይ ሚዲያን ማገድና የፈረንሳይ ወታደሮችን ከቡርኪና ፋሶን ማስወጣት መንግስታቸው አዳዲስ መንገዶችን በመገንባት ነባሮችን በማስፋትና የጠጠር መንገዶችን ወደ አስፋልት ደረጃ እያሳደገ መገኘቱ እንደ አውሮፓውያን አቆጣጠር በ2025 ይጠናቀቃል ተብሎ የሚጠበቀው የውጋዳጉ ዶንሲን አየር ማረፊያ በአመት አንድ ሚሊዮን መንገደኞችን ማስተናገድ የሚችል አዲስ አየር ማረፊያ በመገንባት ላይ መሆኑ በሁለት ዓመት ውስጥ ምን ያህል የአፍሪካ መሪዎች እንደዚህ አይነት ስኬቶችን ማሳደግ ይችላሉ ለሚለው ማሳያ ተደርጎ እየተወሰደ ይገኛል። ውድ፣ ወድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘናላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ